ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከማሻ ኤፍ ኤም መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሰዓቱን ዜና እወጃችንን ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና በሸካ ዞን ልዩ አዳሪ ትምህርት ቤት ለሚማሩ ተማሪዎች የመግቢያ ፈተና በሶስት የፈተና ጣቢያዎች መሰጠቱን የሸካ ዞን ትምህርት መምሪያ ገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ የቦንጋ ብዙሃን ማዕከል የክልል ተቋማትና የርዕሰ መስተዳደር ጽህፈት ቤት ቢሮ ህንፃ ግንባታን አስጀምረዋል። የክረምት ወቅትን ተከትለው የሚከሰቱ አደጋዎችን ለመከላከል የሚያስችል ቅድመ ጥንቃቄ በየአካባቢው እንዲጠናከር የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን አስገነዘበ። እንዲሁም የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። በሸካ ዞን ልዩ አዳሪ ትምህርት ቤት ለሚማሩ ተማሪዎች የመግቢያ ፈተና በሶስት የፈተና ጣቢያዎች መሰጠቱን የሸካ ዞን ትምህርት መምሪያ ገለጸ። ከቅርብ ዓመታት ወዲህ እንደ ሀገር በትምህርት ላይ በተካሄደው ለውጥ ምክንያት በተለይ ከፍተኛ የትምህርት ተቋማት ላይ የሚገቡ ተማሪዎች ቁጥር እየቀነሰ መምጣቱ ይታወቃል። ይህን ችግር ለመቅረፍ የዞኑ ትምህርት መምሪያ ከሚዛን ቴፒ ዩኒቨርሲቲ ጋር በመተባበር በርካታ ስራዎችን ሲሰራ እንደነበር ነው በመምሪያው የትምህርት ማሻሻል ዳይሬክቶሬት ቡድን ታምሩ ገብቶ የገለጹት በዞን ደረጃ በ2016 ዓ ም ክልል አቀፍ ፈተና ወስደው ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል 102 ተማሪዎች ተለይተው በሶስት የፈተና ጣቢያዎች መሰጠቱን ያነሱት አቶ ታምሩ ይህ ስራ ተጠናክሮ እንደሚቀጥልም ገልጸዋል። በሚዛን ቴፒ ዩኒቨርሲቲ የቴፒ ግቢ የአካዳሚክ ፕሮግራም ዳይሬክቶሬት መምህር አሳየ ሼቱ በበኩላቸው ዩኒቨርሲቲው ጋር በመሆን በዞኑ አንድ ልዩ አዳሪ ትምህርት ቤት እንዲከፈት በተካሄደው ጥናት መሰረት በርካታ ተግባራት መከናወናቸውን ጠቁመዋል። በአምስት የትምህርት አይነቶች የመግቢያ ፈተና መሰጠቱን ተናግረው ይህ ተግባር በትምህርት ላይ የተፈጠረው ስብራት ይጠግናል ተብሎ እንደሚታመኑ ለፈተናው ቅድመ ዝግጅት ሲያደርጉ መቆየታቸውን ገልጸው ይህን እድል በማግኘታቸው ከፍተኛ ደስታ እንደተሰማቸውም ተናግረዋል። የመግቢያ ፈተናን የሚያልፉ ተማሪዎች በቀጣይ ሳምንት የዘጠነኛ ክፍል ትምህርታቸውን በሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ውስጥ በተመቻቸላቸው ቦታ ተገኝተው እንደሚጀምሩም ተገልጿል። ዘገባው የባልደረባችን ታሪኩ ታደሰ ነው። የክረምት ወቅትን ተከትለው የሚከሰቱ አደጋዎችን ለመከላከል የሚያስችል ቅድመ በጥንቃቄ በየአካባቢው እንዲጠናከር የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን አስገነዘበ። ለአደጋ የማይበገር ማህበረሰብ መገንባት ቀጣይ ትኩረት እንደሚሰጥበትም ኮሚሽኑ ጠቁመዋል። ዘገባው የባልደረባችን ወንድሙ ከኪሎ ነው። ወንድም አገኝ ገሪቶ ስር ስላለሁ በቅድመ አደጋ በአደጋና በድህረ አደጋ ጊዜ መወሰድ ያለባቸውን እርምጃዎች በመለየት ከባለድርሻ አካላት ጋር በመቀናጀት ፈጣን ምላሽ መስጠት የአደጋ ስጋት ስራ አመራር ኮሚሽን ዋና ተልዕኮ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለተፈጥሯዊ አደጋዎች የተጋላጭነት እድሉ ሰፊ መሆኑን የክልሉ አደጋ ስጋት ስራ አመራር ኮሚሽን መረጃ ያመላክታል። የክልሉን ነባራዊ ሁኔታዎችን መነሻ ያደረጉ የቅድመ ጥንቃቄና መከላከል እንቅስቃሴዎችን ለማጠናከር እየተሰራ መሆኑ ነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ለማ መለሰ ያስታወቁት። የአደጋ ክስተት ሊደርስ የሚችለው ጉዳት በከፍተኛ ደረጃ እንዲቀንስ ማስቻል የተቋሙ ዋና ተልዕኮ ሲሆን ተጋላጭ የሆኑና ስጋት ያለባቸው የክልሉ አካባቢዎች መለየታቸውን ኮሚሽነሩ አስረድተዋል። ናዳና የመሬት መንሸራተት ከፍተኛ ጉዳት ያስከተሉ አደጋዎች መሆናቸውን በመጠቆም አደጋዎቹ በስፋት የሚከሰቱት በ ክረምት ወቅት ነው። ማህበረሰቡ ቀድሞ መከላከልን ስጋት ስራ አመራር ስርዓትን በዘላቂ ልማት መርሃ ግብር ማዕቀፍ በመዘርጋት ለአደጋ ተጋላጭነትን ለመቀነስና ተጽዕኖን የመቋቋም አቅምን ለመገንባት በትኩረት ይሰራል ብለዋል። ለአደጋ የማይበገር ማህበረሰብ መገንባትም ትኩረት የሚሰጥበት ኢኒሺቲቭ ነው ተብሏል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ የቦንጋ ብዙሃን ማዕከል የክልል ተቋማትና የርዕሰ መስተዳደር ጽህፈት ቤት ቢሮ ህንጻ ግንባታን አስጀምሯል። ርዕሰ መስተዳደሩ በዚህ ወቅት የህንጻ ግንባታው የመንግስትን አገልግሎት በአንድ ማዕከል መስጠት እንደሚያስችል ተናግረዋል። ለግንባታው 2.3 ቢሊዮን ብር በጀት መያዙን ገልጸው በሁለት አመት ጊዜ ውስጥ ተጠናቆ ለአገልግሎት እንዲበቃ የቅርብ በቁርጠኝነት መስራት እንደሚገባቸውም አክለዋል። የአምቡላንሶቹን ድጋፍ የዮዝን ጤና መምሪያ ኃላፊዎች ተረክበዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። አረንጓዴ አሻራ የደን ሽፋንን ከማሳደግ ባለፈ በፍራፍሬ ልማት የምግብ ዋስትና ማረጋገጫ መሳሪያ መሆኑን የግብርና ሚኒስቴር ዶክተር ግርማ መንቴ ገለጹ። አስራ አራተኛው ዓለም አቀፍ የደን ቀን ደንና ምግብ በሚል መሪ ሀሳብ ተከብረዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ሀና ግርማ ዝርዝር አላት። የግብርና ሚኒስትር ዶክተር ግርማ አመንቴ ኢትዮጵያ በመሬት አቀማመጥ፣ በተፈጥሮ ሀብት እንዲሁም ተስማሚ የአየር ንብረት የታደለች ሀገር ናት ብለዋል። በመድረኩ ደንን መሰረት ባላደረገ የኢኮኖሚ ዘይቤ ምክንያት ከዚህ ቀደም የከፋ የደን መመናመን እንደነበር አስታውሰው አሁን ላይ ኢትዮጵያ ይህንን የሚያስተካክል ፖሊሲ ቀርጻ በመተግበር ላይ እንደምትገኝም ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ በፍራፍሬ ልማት የምግብ ዋስትና ማረጋገጫ ጫ መሳሪያ መሆኑንም አንስተዋል። በተጨማሪም ከምግብ ፍጆታ ባለፈ ለውጭ ገበያ በማቅረብ የኢኮኖሚ ምንጭ መሆኑና በስራ ዕድል ፈጠራም ከፍተኛ አስተዋጽኦ ማበርከቱን ጠቁመዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 47 ቢሊዮን ችግኞች መዘጋጀታቸውንም ተናግረዋል። መንግስት ከየትኛውም ጊዜ በላይ ለተፈጥሮ ጥበቃና ለአረንጓዴ ልማት ልዩ ትኩረት መስጠቱን አመላክተዋል። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም በበኩላቸው በዓለም ኢኮኖሚ ውስጥ ከፍተኛ ድርሻ ያለው ሀብት መሆኑን ጠቅሰው በደን ላይ የሚደርስ ጉዳት ዘላቂ ልማትን ወደኋላ የሚያስቀር መሆኑንም ጠቁመዋል። የኢትዮጵያ ደን ልማትም ዘርፉን በእውቀትና በክህሎት ለመምራት ሚናውን አጠናክሮ እንደሚቀጥልም ማረጋገጣቸውን የኢትዮጵያ ዜና አገልግሎት ሳቢ ሙባረክ ኤልያስ። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ እንዲሁም የፌዴራልና የክልል የስራ ኃላፊዎችም ተገኝተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአንድ ሳምንት አራት የመንገድ ላይ የትራፊክ አደጋ መድረሱን የክልሉ ፖሊስ ኮሚ

ገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የመንገድ ላይ ትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንደሰን ወንድሙ እንደገለጹት በአንድ ሳምንት ውስጥ አራት የመንገድ ላይ ትራፊክ አደጋዎች ደርሰው በአምስት ሰዎች ላይ ከባድ የአካል ጉዳትና በአምስት ሰዎች ላይ ቀላል የአካል ጉዳት ማድረሱን ተናግረዋል። በክልሉ በደረሱ የመንገድ ላይ የትራፊክ አደጋዎች የተሽከርካሪ መገልበጥና እግረኛ ግጭት መሆኑን የገለጹት ምክትል ኢንስፔክተር ወንደሰን የህዝብ ማመላለሻና ባለ ሁለት እግር ሞተር ተገልብጦ በሶስት ሰዎች ላይ ከባድ የአካል ጉዳት አድርሰዋል። በተመሳሳይ ሞተር እግረኞቹን ገጭቶ በሁለት ሰዎች ላይ ከባድ የአካልና በአንድ ሰው ቀላል ጉዳትን፣ የህዝብ ማመላለሻ ሚኒባስ ተገልብጦ በአራት ሰዎች ላይ ቀላል ጉዳት ማድረሱን የገለጹት ምክትል ኢንስፔክተር ወንዶሰን አደጋዎቹ በቤንች ሸኮ ዞን ሁለት አደጋ፣ በሸካ አንድ አደጋ ና በከፋ ዞን አንድ አደጋ መድረሱን አስረድተዋል። በክልሉ እየደረሰ ያለው አደጋ አሽከርካሪዎች ከተወሰነ ፍጥነት በላይ በማሽከርከር መሆኑን ና አሽከርካሪዎች ፍጥነታቸውን ቀንሰው እንዲያሽከረክሩ ሱል መልእክታቸውን አስተላልፈዋል የክልሉ ፖሊስ ኮሚሽን ህዝብ ግንኙነትና ኮሚኒኬሽን ነው የተገኘው መረጃ ያመላክታል። በሚቀጥሉት አስር ቀናት የበልግ እርጥበት ተጠቃሚ የሆኑ ተፋሰሶች ከመጠነኛ እስከ ከፍተኛ እርጥበት እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አመላከተ። ይህ ሁኔታ የገጸ ምድር ውሃ ፍሰትን ይጨምራል፣ ያለው ኢንስቲትዩቱ ይህም ወደ ተለያዩ የውሃ ማጠራቀሚያዎች የሚገባውን የውሃ መጠን ከመጨመር አንጻር አውንታዊ ጎን እንደሚኖረው አመላክቷል። በአንጻሩ ግን እርጥበቱ ከጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል እንደሚችል ኢንስቲትዩቱ በማህበራዊ ትስስር ገጹ ባሰፈረው መረጃ ጠቁሟል። ስለሆነም የጎርፍ ተጋላጭ በሆኑ አካባቢዎች የጎርፍ ማፋሰሻ ቦዮችን በማጽዳት ሊከሰት የሚችለውን ተጽዕኖ ለመከላከል ከወዲሁ የቅድመ ዝግጅት ስራዎች ማከናወን እንደሚገባ አሳስቧል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ውሃና ውሃ አዘል መሬቶችን ከብክለትና ከጉዳት በመከላከል ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ተገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ትዕግስት በዛብህ ዝርዝር አላት። ኢትዮጵያ በዓለም አቀፍ ደረጃ ብርቅዬና አይነተ ብዙ ለሆኑ የብዛ ህይወት ሀብቶች ምቹና ተስማሚ ስነ ምህዳር አላት። ውሃና ውሃ ዘል መሬቶች የበርካታ ብዛ ህይወት መኖሪያ እንደ መሆናቸው ሀብቱን በአግባቡ መያዝ መጠበቅና መንከባከብ ወሳኝ መሆኑን የዘርፉ ባለሙያዎች ይገልጻሉ። የኢትዮጵያ ብዛ ህይወት ኢንስቲትዩት ዋና ዳይሬክተር ዶክተር መለሰ ማሪዮ እንዳሉት ውሃ ዘል መሬቶች ብዛ ህይወትን ከአየር ንብረት ለውጥ፣ ከብክለት፣ ከጎርፍና ከድርቅ በመከላከል ረገድ ጉልህ ሚና አላቸው ለአካባቢ ስነ ቅም ትልቅ ጠቀሜታ ያላቸው በመሆኑ በአግባቡ መጠበቅና መንከባከብ ዘርፈ ብዙ ጠቀሜታ አለው ብለዋል። ረግረጋማ አካባቢዎች በከተሞችና በእርሻ መሬቶች መስፋፋት፣ በብክለት በመጤ የእጽዋት ዝርያዎች መስፋፋት ሊደርቁ ብሎም ቶች አጠቃቀም ቁጥጥር ዲስ ካላፊ ዘሪሁን መንገሻ እንዳሉት ውሃ አዘል መሬቶችን በተመለከተ ራሱን የቻለ ተቋም አለመኖሩ በርካታ ጥፋቶች ሲከሰቱ እንደነበር ተናግረዋል። ለውሃ አዘል መሬቶች አጠቃቀም ራሱን የቻለ የህግ ማቀፍ አለመኖሩ ችግሩን ለመከላከል የሚሰሩ ስራዎች ውጤታማ እንዳይሆኑ አድርጎት መቆየቱን የጠቀሱት ደግሞ ዶክተር መለሰ ማሪው ናቸው። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በበኩላቸው ባለስልጣኑ በህግ ከተሰጠው ስልጣንና ኃላፊነት መካከል ዘላቂ የአካባቢ አያያዝ ስርዓት ቁጥጥርን ማጎልበት አንዱ መሆኑን አንስተዋል። የአካባቢ ቁጥጥር ከሚካሄድባቸው ሀብቶች መካከል ውሃና ውሃ አዘል መሬቶች ዋነኞቹ ናቸው ብለዋል። እነዚህን ሀብቶች ከብክለትና ከጉዳት ለመከላከል ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም ተናግረዋል። በተጨማሪም የውሃ አካላት አጠቃቀም ላይ የህግ ማዕቀፍ እየተዘጋጀ መሆኑን ገልጸዋል። ኢትዮጵያ በውሃ አዘል መሬቶች የተሸፈነ ሰፊ መሬት እንዳላት መረጆች ያመላክታሉ። ኢትዮጵያውያን እስካሁን ለታላቁ